ሰላም ውድ የዩትዩብ ቤተሰቦቼ፣ ስለጠፋው በጣም ይቅርታ። የቤተሰብ ሐዘን ገጥሞኝ ነው። ሁሉም ፈጣሪ ፍቃድ ነው እና በቅርቡ እንደምንገናኝ ተስፋ አደርጋለሁ። ሁላችሁም በየሃይማኖታችሁ በጸሎታችሁ አስቡኝ፣ እወዳችኋለሁ። ሰላም ሰላም። እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም፣ እኔ ጋር ሁሉ ሰላም ሁሉ መልካም፣ እናንተም ጋር ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረግኩኝ ቪዲዮን ስጀምሩ እንደተለመደው ላይክ እና ሼር ሰብስክራይብ በማድረግ ሰብስክራይብ ስታረጉ የደውል ምልክቷን በመጫን ቤተሰብ ተሆኑ ዘንድ በአክብሮት እየጋበዝኩ የተሰማችውን ሀሳብ አስቴት በኮሜንት እንድሰጡኝ እያልኩኝ እንግዲህ ከፍቅርዬ ይጀምራለሁ። ፍቅርዬ ይህንን ጽሁፍ በኮሚኒቲዋ ላይ ፖስት አድርጋለች። የቤተሰብ ሐዘን እንደገጠማትና በቅርቡም እንደምትመለስ ሀሳቧን ገልጻለች፣ በጽሁፍ ማለት ነው። ውድ ቤተሰቦቼ ከነመላው ቤተሰብሽ እግዚአብሔር ያጽናሽ እያላችሁ በኮሜንት እንድታጽናኗት በፈጣሪ ስም ጠይቃለሁ። ብዙዎቻችሁ ስትጠይቁኝ ነበረ፣ ግን ሙሉና በቂ መረጃ ባለማግኘቴ ወደ እናንተ ምንም ነገር ይዤ መምጣት ስላልቻልኩኝ እስካሁን ይቅርታ አድርጉልኝ። ዛሬ ግን ያው እሷ በራሷ አንደበት የቤተሰብ ሀዘን እንደደረሰባት ነግራናለች። እግዚአብሔር ያጽናችሁ ፍቅርዬ፣ ከነመላው ቤተሰብሽ እንግዲህ እግዚአብሔር ሰጠ፣ እግዚአብሔር ነሳ ነው። ማንም ቢሆን ወደዛው ነው። እኛም ብንሆን ነገ ወደ እነሱ ነን እንጂ የሞቱት ወደኛ አይመለሱም። እና ከነመላው ቤተሰብሽ ፈጣሪ ያጽናችሁ። እናንተም ደግሞ ውድ ቤተሰቦች እንግዲህ ፈጣሪ ያጽናችሁ እያላችሁ ጻፉላት። አንዳንድ ጊዜ ህይወት ለዚች ከንቱ ዓለምና ለዚች ከንቱ ጊዜያችን ነው ብዙ የምናስበው ብዙ የምንጨነቀው ብዙ ነገሮችን የምናደርገው። ግን እግዚአብሔር ከወዲሁ ምን እንደሚያደርግ አናቅም እና ሁላችንም ፈጣሪ ለንሳ ሞት ያብቃን፣ ወጥቶ ከመቅረት እግዚአብሔር ይሰውረን። እንግዲህ ኮፒ ሊንክ እያረጋችሁ አካውንቱ አንጠብቋት፣ ምክንያቱም አካውንቱ ሲቆዩበት ስለሚሞት ማለት ነው። ውድ ቤተሰቦቼ ለእናንተ አልነግራችሁ የሚወጡት ሁለት ወር ሶስት ወር አራት ወር አምስት ወር በጣም ከራሴ ጋር በጣም በብዙ መንገድ ተከራክሬ የወሰንኩት ውሳኔ ነው። ገባ በጣም በብዙ መንገድ እነዚህ ወራቶች በጣም በብዙ መንገድ በሚያስጠላ ሁኔታ ውስጥ ያለፍኩበት ሁኔታ ውስጥ ነበርኩኝ። የሰው ልጅ የሆነ ነገር ለመስራት ነው እንጂ የሆነ ነገር ለማፍረስ ይበቃሻል፣ አንድ ቀን ይበቃሻል። እውነት ነው። ኤፋ በነገራችን ላይ ንግግሮቹ በጣም በቃ ኳሊቲ ኳሊቲ ያላቸው ንግግሮች ነው። ብዙ ጊዜ የሚናገረው ሲሪየስ የሆኑ ነገሮች ናቸው። እና እንግዲህ ጠፋህ ለምን ምንም ሳትልቀረህ እንዳይባል ብቅ ብሏል ኤፋ ማለት ነው። በስተመጨረሻ መጨረሻ እንግዲህ የፍርድ ቤቱ ጉዳይ እንዴት እንደሚሰረዝ ባናቅም የፍርድ ቤቱን በር በማሳየት ቪዲዮ ተሰርቶልናል ዛሬ ማለት ነው። እሩታም በቅርቡ እንደምትወልድ እንግዲህ ሁላችን በጸሎት እንድናስባት ብሏል። እውነት ነው። እግዚአብሔር በሰላም የፊትሽን ወደ ጀርባሽ ያዙርልሽ። እኛም አንቺም ለማየት ያብቃን ምክንያቱም እናትነት ማለት በራሱ በጣም ትልቅ ነገር እና ትልቅ ደስታ እንደሆነ ስለማስብ ነው። ነገር ግን ድራማው መጋረጃ ውስጥም ሊሰራ፣ እንደው አላውቅም ምን እየተካሄደ እንደሆነ ማለት ነው። እና አንዳንድ ኮሜንቶችን አንብበን ሀሳባችንን እንሰጣለን ማለት ነው። በኤፍሬም ቤት ነው ቪዲዮ የተለቀቀው። አብርሽ ለፍርድ መቅረብ አለበት፣ ከሄርሜላ ጋር ሆኖ ሩታዬን እያስከፋብን ነው የምትሉ አብርሃም እቃ የአብርሃም እቃ ይቆረጥ የምትሉ ሄሊንግድ ማርያም ልጅ ሩታን ይጠብቃት ሩታዬ ጠንካራ ሁኚ። ይህ ልፍስፍስ የማይረባ ባለጌ ነው። ማሬ ጠንካራ ሁኚ፣ እኛም አለንልሽ። ሩታ በቃ ታረቁ፣ አንድ ድል ስጩ። እንዴት እኔ የምትገርሙኝ እኮ ማለት ነው። አሁን ይህ ድራማ እንደ ድራማው ራሱ ሀሳብ ብትሰጡ እኮ። እንዴት አድርጋ ነው ቆይ አንድ ድል የምትሰጠው? ታጭቦ ጭቃ እኮ ነው እየሆነ ያለው አብርሽ ማለት ነው። አሁን አንድ ሰው ተመለስኩኝ ይቅርበኝ ሲል እኮ ያንን የተመለሰበትን ነገር እኮ መጸጸቱን እኮ ማሳየት አለበት አይደል ቤተሰብ? ግን እሱ ምን እያደረገ ነው ያለው? ምንም አይነት ነገር በቃ እንትን እያለ አይደለም ያለው ማለት ነው። መልሶ የምታገኙት ከየርሜላ ጋር ሲርመጠመጥ ነው። ማውራቱ በጣም አሪፍ ነው። ብዙ ነገር ለፍታለች ይሄ ትዳር ማለት ብላ ማለት ነው። ብዙ ነገር ለፍታለች እንደዚህ እርጉዝ ማለት ነው። ምን ነገር እንደው መከፋት አይገባትም ማለት ነው። በዚህ መደሰት ግን እንደዚህ ሆነ ጨረስ። አንዳንድ ጽሁፍ ግራ የገባው ነው። ኤፋ ግን አብርሃም ትምህርት ያስፈልገዋል እና መታሰር አለበት። አብርሃም ኤፍሬም ሄርሜላን ካብርሽ ህይወት ያርቅ የምትሉ የልጁ ድርጊት ሷ ሀሳቧን እንድትቀይር አይ አይጋብዝም የኔ ውድ እህት ስለመጣሽ ደስ ብሎኛል። አይዞሽ ባክሽን፣ ከሚዲያ አትጥፊ። የአንቺ ጉዳይ እስክትስተካከል ድረስ በጣም ያሳስበኛል። ኤፋ ተባረከ። እባክህን ከጎኑ አሁን ወንድምህን ደግሞ ምከረው። ወንድምህ የሚለወጥ ልጅ አይደለም። ለምስኪን ትውልድ ዝሙትን እያስተማረ ነው። ወላጆቹንም እያሳበደ ነው። ስለዚህ ምከሩት። መጀመሪያ ወንድምህን ደግሞ ሻውን፣ እሱ ምን አረገ? መጥቶ ጥያቄን የጠየቃት ለምን ትሰርብታለች? ኤፍሬም ምንም አላጠፋሁም በዛሬ ቪዲዮ። ወንድምህን ምከር፣ አስተካክል። ለእኛ ምንድን ነው የምታስተምሩን? ትዳር ወይስ ፍቅር ወይስ ህገወጥ ስራ? የሴት ልጅ ክብር የሌላቸው ነገሩ የናትና ትንክር ክር የሴት ልጅ ክብር ስታውቁ አይደለ? ሩታዬ፣ አይዞሽ ሁሉም አልፎ ታየዋለሽ። አንድ ቀን ይነጋል። እኔ ያልገባኝ ሩታዬ ምን ታድርግዛ? ወንድምክን አታስቆመውም ከሴት የሚለጣጠፈውን እሱ ሳያቁም ሩታን ታይ ማለት ምንድን ነው? ወንድምክን ከየርሜላ ርቅና። ከፍርድ ቤቱ በፊት ሽማግሌ ይዞ ሄዶ ከጋሽዬ ጋር አብሮ ህይወት፣ እንደዚህ ናት። እኛ በፈለግነው መንገድ ሳይሆን በተፈቀደልን ነው የምንሄደው። ሩታ፣ በሰላም ተገላጋይ፣ ፈጣሪ ካንቺ ጋር ይሁን። አብርሽ ሄርሜላን ያፈቅራታል የምትሉ ይውሻ። እንዴት ነው የሚታረቁት? ወንድም ከሄርሜላ ጋር ይጨፍራል፣ እርፎ መቀመጥ አይችልም። ለህዝብ ዝሙት ነው የሚያስተምረው። እባክህ ምከረው ከአንድ ባለ ወንድ እንደዚህ አይጠበቅም። አብርሽና ሩታ አልተጣሉም ውሸት ነው የምትሉ ማጭ ተጣሉ። ድሮም እኮ አልተጣሉ ማን ያልተጣሉም እኮ ግን የሚያስተምር ነገር የለውም ነው እኛ ክርክር ሴት ልጅ እስከ ነው እንጂ ከወሰነች እኮ ምንም አይመልሳትም። ሩታ ከምን ጊዜውም በላይ ጀግና ሁኚ አብርሽ አላህ የሁልሽን ከጀርባሽ ያርግልሽ። ትዳርሽ ለማዳን ብዙ ደክመሻል፣ ብዙ ለፍተሻል። ምን አልሽ አብርሽ ግን የመጨረሻ አስመሳይ ነው። መቼም እንዳንቺ የሚችለው አንድ ሰው አያገኝም። አንቺ ጠንካራ ሁኚ። ሲጀመር ወደ ሩታይዞሽ ኤፋባ ካብርሃም ከሩት ከተለያዩ ሱ ነው የሚጎዳው። ስለዚህ ሱ ስህተቱ ያረምት የታረቁ መጀመሪያ ሄድ ሜላ ከራሱ ያርቃት። በቃ ቆፍጠን ብሎ ትዳሩን ይምራ። በእውነቱ ትክክለኛ ሀሳብ ነው ይሄ ማለት ነው አባከይፋ ጋሽዬ እና ትልቅ ሽማግሌዎች ይዛ አስታርቃቸው በእግዚአብሔር እኔ የሚገርመኝ ነገር አንድ ነገር አለ ጋይስ ጋሽዬ እኮ በጣም ደግሟል ተዋናይ ጋሽዬ እኮ በጣም ደግሟል ረጅም ጊዜ ግን አልሆነም አብርሽ ሊህ ሊለወጥ አልቻለም ሊሻሻል አልቻለም ድራማ እንደሆነ በደንብ እናውቃለን፣ ጸብም እንደሌለ በደንብ እናውቃለን። ግን ደግሞ ሩታ ያለችበት ሁኔታ ለድራማ የሚበቃ ስላልሆነ ይሄ ነገር በቃ ለምን ትሰደባለች ነው የኛ ክርክር፣ እንጂ ሁሉም ሰው ያውቃል ድራማ እንደሆነ ጸብ የሚባል ነገርም እንደሌለ ማለት ነው። ሀሳብ ጥሩ ነው። ግን አቤል እና ብሩክ የሚባሉት ጓደኞች ተብዮች ሄርሜላ ተብዬዋን እያመጡት ዳሩን አፈረሱት። ተዉ ሲባል ወረቀቱን ከፈረመ በኋላ እቤት ሴትዮዋ መታ ምን ትሰራለች ለምን ርቅም በትዳር ላይ ሌላ ሴት ጋር መሆን አለበት። ሴትዮዋ ዓላማዋን አሳካች። ወንድም የማይለወጥ ሰው ነው። በትዳር ላይ ይማግጣል። ይሄ ሌላ ጊዜም ቢሆን ጥሩ አይደለም። በእውነት አዎ፣ በእውነት እንደዚህ እያሉ በጣም ብዙ ኮሜንቶች ተጽፈዋል። ቤተሰቦች ሁሉንም አንብቤ ስለማልችል አንዳንድና ዋና ዋና የሚባሉትን ወደ እናንተ ይዤ መጥቻለሁ። እናንተ የተሰማችሁን ሀሳብ በኮሜንት ማስቀመጥ ትችላላችሁ። እኔም ብሆን ይሄን ነው የምለው፣ ምክንያቱም አብርሽ ተመልሶ ታጥቦ ጭቃ የሚባል ነገር አለ ተመልሶ ዛው ይዛው ስለሆነ ከዚህ ሴት ካራቀ እንዴት ነው ትዳሩ ማዳን የሚቻለው? ሩታስ ልትመለስ የምችለው ምን አይታ ነው? የሚለውን ነገር ወደ ሀሳባቸው አስገቡ። ሴት ልጅ ስኮሆን ድረስ እኛም የሚሰማን ነገር ስላለ እኔ ብሆን በዛ ቦታ ላይ ብላችሁ ማሰብ ተገቢ ነው። ውድ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰቡን ወዳችኋለሁ። መልካም ጊዜ። ቻው ቻው